ሰላም ውድና የተከበራችሁ የሊስ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋ ሁሉም ሰላም፣ ሁሉም መልካም ነው። ዛሬ በአዲስ ቪዲዮ በአዲስ መረጃ መጥቼላችኋለሁ። ላይክ እና ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑኝ፣ አበረታቱ። ዛሬ የመጣሁላችሁ በአዲስ መረጃ እንግዲህ ከሰሞኑ ኢትዮጵያ ውስጥም እየተፈጠረ ያለውን እንግዲህ ደግሞ በዱባይ ምን እየተፈጠረ ያለውን አይተናል ማለት ነው። ምክንያቱም እንግዲህ ዛሬ የታዘብኩትን ጣርቃ ማድረግ የታዘብኩትን ለው ወደ እናንተ ያቀረብኩት ማለት ነው። ምክንያቱም እስኪ ሁሉም ሰው እንዲያየው ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቡ ሆኖኝ አበረታቱ ማለት ነው። እሱም ደግሞ ምንድን ነው እንግዲህ አንዲት እህታችን በዱባይ ከደላላ እጅ ገብታ ደላላዎች ከመጥፎ ቤት አስገብተዋት ሴት ለሴት ወይም ደግሞ ምንድነው የሚባለው እዚህ ጋ መጥራት አይፈቀድም መሰለኝ ዩቱብ አይፈቅደውም መሰለኝ። ከዛ ቤት አስገብተዋት እንግዲህ ብዙ ነገር እንዳሳለፈች ብዙ ስቃይ ውስጥ እንደገባች ከአቢባ ቤት ስትናገር ሰምተናታል ማለት ነው። እንግዲህ ለድምፅ ጥራት ይቅርታ አድርጉልኝ ማለት ነው። ከአቢባ ቤት ሰምተናታል ማለት ነው። እንግዲህ ዱባይም ያላችሁ እንዲሁም ሌላ አረብ ምሬት ወይም ደግሞ በቃ እንዲሁ አረብ አገር ያላችሁ ኢትዮጵያውያኖች በደላላ ስራ ስትሄዱ ተጠንቅቃችሁ ባይበላስ ቢቀር ባይበላስ ቢቀር የምሬ ነው የምላችሁ። ባይበላስ ቢቀር ከእንደዚህ አይነት ውስጥ ገብታችሁ ገና ለምግብ ብላችሁ ገና ለሆድ ብላችሁ ገና ለምንም ለምንም ነገር ብላችሁ ያልሆነ ቤት ገብታችሁ ዋጋው ብዙ ሲመስላችሁ፣ ብሩ ብዙ ሲመስላችሁ ገብታችሁ ከምታለቅሱ ራሳችሁን ጠብቃችሁ ትንጥዬ ብርን ብትሆን ሰርታችሁ በሰላም ለሀገራችሁ ለመብቃት ያብቃችሁ። እውነን ለመናገር ሌላው እያንዳንዳችን በየደላላው ቤት ስንሄድ ወይም ደግሞ ደላላ ስንገናኝ ቀድመን ገና ቀድመን እነሱ የማያውቁት ስልክ ይዘን ፎቶ ለማንሳት እንሞክር፣ ደላላዎቹ እኔ ሌላ ነገር አይደለም፣ ፎቶ ለማንሳት እንሞክር። ምክንያቱም ፎቶ ካነሳናቸው እነሱ አያመልጡንም። አሁን ይቺ ልጅ እንግዲህ ወጣ መናገር አትችልም። ፓስፖርቷን ቀምታዋታ። ለሀቢባ ከተናገርሽ እናርድሻለን እንገልሻለን እያሏት ነው እንዳያችሁት ማለት ነው እና በጣም ነው የሚያሳዝነው። በጣም በጣም ከባድ ነው። በጣም ማለት ነው። አንድ ሰው በሰው ሀገርም መተዛዘን ካልቻለ፣ እየተላለፍን ለሌላ ነገር ከተሰጣጣን፣ ለሌላ ነገር እየተላለፍን ከተሰጣጣን፣ ሀገራችን ላይ ምንድን ነው ሰላም የሚወርደው? ምን አይነት ሰላም ሊወርድ ይችላል ብላችሁ አስቡ። አገራችን ላይ አሁን ያለችበትን ሁኔታ እያያችኋት ነው። ብዙ ነገር እየተፈጠረ ነው። ብዙ ብዙ ብዙ ብዙ ብዙ ችግር እየተፈጠረ ነው። እኔ አሁን እዚህ በፊት ሁልጊዜ የምናገራለሁ ስለ እንደዚህ አይነት ነገር፣ ሁላችንም ከማለት ውጭ ተግባር እየተገበርን አይደለም፣ ማንኛችንም ቢሆን ብለን ስለምናልፍ ነው እዚህ ደረጃ ላይ እየተደረሰው። ጭራሹን አልፈው ተርፈው በገንዘብ እኛን ሕይወታችንን ለመሸጥ የበቁት አስባችሁታል። አሁን ይቺ ልጅ አላደርግም እንደዚህ አልፈልግም ባለቻት ሰዓት ቪዲዮ እየቀረጸች የሆነ ነገር ብታረጊ እንገልሻለን፣ የሆነ ነገር ብትሰሪ እንደዚህ እናደርግሻለን እየተባለች ይቺ ልጅ እንግዲህ ያሳለፈችውን ስቃይ ወይም ደግሞ ያሳለፈችውን መከራ አይታቸዋል፣ ተናግራለች። እስኪል እስከ ፓስፖርቷ ለራሱ ቀምተው፣ ለአቢባ ከተናገርሽ እንገልሻለን፣ ለአቢባ እንዳትናገሪ፣ ነይና ፓስፖርትሽን ስጪ እያሉ ደግሞ ሊያፍኗት ማለት ነው። በጣም ነው የሚያሳዝነው። በጣም ነው ስለተሰማኝ እና ደግሞ በጣም በቃ ልቤን ስለነካይ እስኪ ልንገራችሁ ብዬ ነው። እውነት ለመናገር እኔ ከዚህ በፊት እንደዚህ አይነት ገጠመ ገጥሞኛ ቃል እንደዚህ አይነት ገጠመ ገጥሞኛ ቃል ስላችሁ፣ ገና ከመግባቴ ልጅ ለመያዝ ነው የገባሁት። ልጅ ለመያዝ ነው የገባሁት እና እነዛ ልጆች ሁለቱም ወንዶች ናቸው እና ልጆቹን እንድቆጣጠራቸው፣ ልጆቹን በቃ እነሱን ብቻ ትኩረት እንዳደርግ ነበር የገባሁት መጨረሻ ላይ ግን እኔና ልጆቹ የምንተኛ ልጆቹ አንዱ ልጆቹ ዘጠኝ አመት እና ስምንት አመት ቢሆናቸው ነው። አመት ለአመት ከምናምን አመት ከምናምን ነው የሚበላለጡት እና የልጆቹ ክላስ እና እኛ የምንተኛበት እኛ እኔና የሆነች ልጃለች ደግሞ ሌላ ኩሽያም ሰራ የምተኛበት ክላሱ በራፍ ነው የሚለየው እና መጨረሻ ላይ እኛ እዛ ክላስ እንድንገባ አይፈልጉም። ኛ ክላስ ራሳችን ክላስ እንድንገባ አይፈልጉም። አንድ ቀን ግን እኔና ልጅቷ ፍራሻችን አውጥተን ሳሎን ላይ እንደዚህ ያለ ዞር ያለ የወንዶች እንትንውን መጅልስ ይባላል እዛ ጋር ተኝተን የሆነ ቢጃማ እኔም እሷም ነው ልናመጣ እኔ እንዳብረን አብረን ተባብለን እንዳይጮሁብን ልጆቹ እንዳይጮሁ ምናምን ተባብለን እሷም እኔም ቢጃማ ልናመጣ ስንሄድ እኔ አንድ ቀን ያደርኩ በነገራችን ላይ እዛ ጋ አንድ ቀን የገባው ልጅቷ ግን ቆይታለች። ያው ኩሽና ስለሆነች ከልጆቹ ጋር ስለማገናኛት ልጆቹ ብዙ ጊዜ ይወጣሉ። እዛ ጋር ልጅ የሚይዙት ልጆች ሰራተኞች ሁሌ ነው የሚወጡ፣ አያድሩም። ሁለት ቀን እንዲሁ በዛ ከተባለ አንድ ቀን ሁለት ቀን ነው የሚያድሩት። እና እንደዚህ አይናገሩም ይወጣሉ። አንፈልግም ብለው ነው መጣን ብለው ነው የሚወጡ። መጣን እና ሰራተኛ ዋላ ራሱ እንዲ ልጆቹ ምስኪን ናቸው። ሙኑ ነው ግን ይባላሉ። እና ሰራተኛ ሰራተኞች ሰራተኛዎች እዛ ካልተኙ ሴትያ ትቆጣለች ለምንድነው ልጆቹን ማታያዋቸው? ነው የምትለው ማለት ነው ይመስለኛል። ሴትዮዋ የጠረጠረችው ነገር አለ እና አንድ ቀን ግን እኔ እና ሷ ተያይዝን ስንሄድ በአጋጣሚ ሆኖ የሚያስጠላ ነገር አየን። እና እስም አሞል መንፈስ ቅዱስ አሮ አምላክ ብዬ ምልስ ነው ያልኩ። ቀን በዋልኩበት ልብስ የተኝቼ ደውዬ እንደዚህ ነው መምጣት ፈልጋለሁ ስል አትመጣም አለች ሴትዮ፣ አትሄድም አለች ከዛ ይ እንደዚህ እንደዚህ ነው ብሎ ምክንያት ተፈጥሮ ሰው ሙቶባት ነው ተብሎ እዚሁ ጋር ልንነግራት ነው። ጨርሳ ትመጣለች። ከሶስት ቀን በኋላ ሰራተኛ እንዳትቀጥሪ ተብላ ነው የመጣሁት እንጂ እንደዚህ አይነት ነገሮች ይፈጠራሉ። እስኪ ልጅ መያዝ የምትገቡት ሰዎች፣ እስቲል ሰዎቹ ሰውነታችን እሹን፣ እኔ ሰውነታችን እሹን እንደዚህ ስትባሉ፣ ዋይ ለማለት ሞክሩ። አሁን ላይ ሰውን ማሳጅ ማድረግ ለራሱ ወደ ሌላ ነገር ውስጥ እየከተተ ስለሆነ ባታደርጉ ብዬ መርጣለሁ። እና ሰራተኛ የሆናችሁ ሰዎች ደግሞ ኮንፊደንስ ይኖራችሁ። አሁን ለምሳሌ አንዲት ልጅ ጅዳ የሚባል ሀገር ላይ የአረቡ ልጅ ደፈረኝ፣ ሰባት ወር አለች። ህገወጥ ናት፣ ቤት አላት። ሰባት ወር ድረስ ምን ታደርጋለች? ምን ታደርጋለች? ሰዎቹ ቤተሰብ፣ ሰዎቹ የልጁ ቤተሰብ ካላወቁ ያንን ያክል ነገር ምን ታደርጋለች? ህገወጥ ሰራተኛ፣ በተለይ ህገወጥ ሰራተኛ የሆናችሁ ራሳችሁን በራሳችሁ ነው የምታድኑ። ራሳችሁን በራሳችሁ፣ የማይመቻችሁ ከሆነ ከባድ ስራ ከሆነ የምትገቡበት ሰዎቹ ኃይለኛ ከሆኑባችሁ፣ የቀረ ልብስ ይቅር፣ ጥላችሁ ውጡ። ውጡ በቀሸራ ላይ ውጡ። ማንም መንግስት አይደርስላችሁ። ራሳችሁን በራሳችሁ፣ ራሳችሁን በራሳችሁ ካላንቀሳቀሳችሁ፣ ማንም መንግስት አይደርስላችሁ። ህገወጥ ሰራተኛ የሆናችሁ በተለይ እንደዚህ አይነት ነገር በተደጋጋሚ ሲደርስባችሁ ለጥላችሁ ለመውጣት ሞክሩ። ምክንያቱም የሆነ ነገር ቢፈጠር ህክምና ለመሄድ በጣም ችግር ነው። የሆነ ነገር ቢፈጠርባችሁ መንግስት አይሰማችሁም። ራሳችሁን በራሳችሁ ነው እንትን የምትሉት የምታድኑት። እንደዚህ አታረጊም ነበር መቶ ያም ነገር እንደዚህ አታረጊም ነበር፣ እንደዚህ አታረጊም ነበር። ችግራችሁ ማንም አያውቅላችሁ ባለው ማለት ነው። ማንም ችግራችሁን አይራዳላችሁ። ማንም በእናንተ ህይወት ውስጥ ጣልቃ ገብቶ ማንም እናንተን ሀይ የሚላችሁ የለም። ራሳችሁን በራሳችሁ እንትን ካላላችሁ፣ ጀስት ካላደረጋችሁ ገባችሁ አይደል? የሆነ ነገር ሲፈጠርባቸው ስቶፕ ማለት ሀይለኛ ለመሆን ሞክሩ። ሀይለኛ በቃ ወረንጦ ለመሆን ሞክሉ። እንዲህ ፊታችሁ ኮስተር ይበል። በቃ ነገረኛ ብትባሉ ምን ብትሉም፣ ኖ ፕሮብሌም፣ ችግር የለም ተባሉ። እኔ እመቤቴ ምስክሬ እራሴ እንትን እያልኩ አይደለም። በጣም ፊቴ እንደምታዩ ኮስትር የምስቅበት ቦታ ላይ ነው ምስቀው፣ እንጂ ከፊት ከሰዎቹ ፊት እንደዚህ እንደዚህ ግልፍጥ ምናምን አልልም አልወድም። ለምን ከዚህ በፊት ጠለብ ሴት መታ፣ እኔ ከምሰራበት ቦታ ላይ ጠለብ ሴት ይዛ መጥተው እንዴት ያደረጓት እንደነበር ለመጀመሪያ ጊዜ እዚህ ሀገር እንደመጣሁ ስላየው፣ ለመጀመሪያ ጊዜ እንደመጣሁ ጠለብናት ተገለፍጣለች። እሷን ለመወደድ አንዳንድ ጊዜ እኛ በሻዎች ለመወደድ ብለን የምናደርገው ነገር ራሳችን ነው የሚ ለመወደድ የማትሆነው ነገር የለም፣ የማትገለፍጠው ነገር የለም። እሷን ነው ነይ ነይ ነይ ነይ ነይ ነይ ነው የሚሏት። አረቦች በነገራችን ላይ ፊታችሁን ኮስተር ካረጋችሁባቸውና ስትስቁላቸው የሚያረጉት ነገር አለ። ስትስቁላቸው ስራን ለራሱ የወደደው መስሏት ያለ አቅም ነው የሚያሰሯችሁ፣ ያለ አቅም። ኮስተር ካላችሁ ግን ስራ እንኳን ከአቅማችሁ በላይ ያሰሯችሁ ከአቅማችሁ በላይ ስላችሁ ካለፍለጉ አይጣል ነው እየፈረድኩ አይደለም እየፈረድኩ አይደለም አይጣል ነው ከሲኦል ሰው ሊገጥማችሁ ይችላል እሱም በጾለት ነው ሙስሊም የሆናችሁ በዱዋችሁ ክርስቲያን የሆናችሁ ደግሞ በጾለት በጾለት ነው አይጣል ነው በእርግጥ ግን ደግሞ በምትችሉት መጠን ደግሞ ለመጠንቀቅ መሞከር ነው ለመጠንቀቅ ነገሪቱን ለማለፍ በተቻለ መጠን ነገሪቱን ለማለፍ መጠንቀቅ ነው በሰው ሀገር ሆናችሁ እኛ እንደዚህ እንባላለን እንደዚህ እንባላለን እንደዚህ እንሆናለን እንደዚህ ስማችን ይጠፋል፣ ኖ ኖ ብላችሁ ለማስቆም ሞክሩ። ሁሉንም ነገር ልክ ይቺ ልጅ ከዱባይ ከሴቷ ቤት ወስደው እንገልሻለን እንዳለ እዚህ የበለጠ መከራ የለም። በረንዳ ላይ ውጪ ተቆልፉበት፣ ውጭ ላይ እስክታደር ድረስ ነው። መስዋዕትነት የከፈለች ለራሷ ስትል ለራሷ ስትል ማለት ነው። ገባችሁ አይደለ? ስለዚህ ልክ እንደሷ መስዋዕት ለመክፈል ሞክሩ። ልክ እንደሷ ማለት ምን ለማለት ሞክሩ፣ ገባችሁ አደለ? ስለዚህ መጥፎ ነገር ባታደርጉ መልካም ነው ብዬ አስባለሁ። ራሳችሁን ብጠብቁ ለማለት እወዳለሁ። ሁለተኛ ነገር ምንድን ነው፣ ኢትዮጵያ ውስጥ እንደዚህ ተፈጠረ በምኑ ሰላም እናገኝ? በሰው ሀገርም ኃጢያት እየሰራን በሀገራችንም ላይ ኃጢያት እየሰራን ምን አይነት ሰላም ሊገኝ ትጠብቃላችሁ? ኢትዮጵያ ላይ ምንም አይነት ኢትዮጵያ ምንም አይነት ሰላም አይኖራትም። ክርስቲያን እየታረደ ነው አሁንም ቢሆን ብዙ ነገር እየተደረገ ነው። አሪሲ ያሉ ሰዎችን ማየት ትችላላችሁ። አሪሲ ሲያሸመኒም አማራ ክልል በሉት። ልክ እንደ አማራ ክልል ነው እየተጨፈጨፈ ያለው ደግሞ ወደ ፖለቲካ ምናምን እንዳትወስዱት እና የተሰማኝ በጣም እኔ በኦርቶዶክስ እምነት እየተካሄደ ያለው ነገር እና በአረብ ሀገር ሴቶች ላይ እየተካሄደ ያለው ግፍ በጣም ከባድ ነው። በጣም ታዲያ ሰው አላያችሁትም እንዴ የመን የሚባል ሀገር ላይ ስንት ነገር እንደተፈጠረ ስንት ነገር እንደሆነ አላያችሁ? ሰው እኮ ፈልጎት አይደለም ሀገሩ ላይ የማይቀመጠው። ሰው እኮ ፈልጎት አይደለም የሚሰደደው። ተሰዶ መጥቶ ያንን ሁሉ መከራ አይቶ መጥቶ ለራሱ ሰው ሀገር ላይ የሚገጥመውን ነገር እዩ። ሲሆን አረ ምኑ ጊዜ ላይ ደረስ ነው? ምኑ መከራ ላይ ደረስ ነው? እግዚአብሔር ይሆነን። በእውነት እኔ በጣም እያሳሰበኝ ነው። አሁን ላይ በጣም የሚፈጠርብን ነገር የሚሆነው ነገር እያሳሰበኝ ነው። ለማንኛውም ግን በንግግር ያስቀየምኳችሁ እቶ ወንድሞች ካላችሁ ይቅርታ እያደረጋችሁልኝ እኔ ኮዲ ይሰናበታለሁ። አሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ።